የጠፋሁበት ምክንያት ያው ስራ ላይ ነኝ፣ በስራ ምክንያት ነው የጠፋሁት። አለው በጤና አለው በስራ ገበታም ላይ ያለው፣ ለዛም ነው ተመልሼ ወደ አየር ላይ የተመለስኩት። መሳይ፣ የአማራ ፋኖ ትግልን በተመለከተ የተለያዩ ስራዎች እየተሰሩ ነው። ከውጊያ ባሻገር ያደረጃጀት አጠቃላይ ስር ነቀል በሆነ መልኩ ስርዓቱን ለአንድና ለመጨረሻ ጊዜ ለማስወገድ የሚያስችል የተለያዩ ስትራቴጂዎችን በመንደፍና በሌሎች ጉዳዮች ተጠምዳችሁ እንዳለ አውቃለሁ ወደ ሰሞኑን ጉዳይ እንምጣ። ዛሬ መግለጫ ይቻለሁ በላይ ዘለቀ እዝ አንድ መግለጫ አውጥቷል። ለአርባ አምስት ቀን በአንድ ጉዳይ ልንጠመድ ነው ይላል መግለጫው። እስቲ ምን እንደሆነ በዝርዝር ለተመልካቾቻችን ግለጽልኝ። ለአርባ አምስት ቀናት በቀጥታ የሚጠምደን ስራ አንድ ስራ ብቻ ሳይሆን የማጥራትና የማብቃት ስራ ነው። በአንድ በኩል ስልጠናዎች አሉ። ልዩ ልዩ አሰራሮችንና ማኗሎችን፣ የአሰራር ማኗሎችን፣ ህገ ደንቦችን፣ የአሰራር ማሻሻያዎችን ያደረግ ባቸው ልዩ ልዩ ሰነዶች የተዘጋጁ በየዲፓርትመንቱ የተዘጋጁ ሰነዶችን መሰረት ባደረገ መንገድ ወጥ የሆነ የህዝብ አስተዳደር ስራ ወጥ የሆነ የሰራዊት አደረጃጀት እንደዚሁም ወጥ የሆነ የፋይናንስ ሲስተም እንደዚሁም ወጥ የሆነ ስርዓት የማስከበርና ራስን የማጥራት ካገዛዙ እሳቤም ሆነ ካገዛዙ ኔትወርኮች መዋቅራችን መቶ በመቶ ነፃ ሊሆን የሚችልበትን የውስጥ ፍተሻና ጥበቃ ለማድረግ ከመታገል በላይም ትግሉ የመጠበቅ ስራ ለመስራት በማሰብ ስራዎችን ስለጀመር ነው። እንግዲህ እኛ ለአርባ አምስት ቀናት ያህል ይሄዳል ተጠናቀቀ ደግሞ ከዛ በፊት የምናውጀው ተጠናቋለን የምናውጀው ግን፣ ዛሬ ጥልቅ የማጥራትና የማብቃት ዘመቻና ድርጅታዊ ንቅናቄ አድርጃጅታዊ ንቅናቄ የጀመር ነው። ለዚህ ነው ምን የተለየ ነገር ገጥሟችሁ ነው ወደዚህ ነገር የገባችሁት? የማጥራት ስራ ድርጅታዊ የምትፈትሹት ነገር እንዳለ የማነቃቃት የማደራጀት ብዙ ነገሮችን ያካተተ ጫ ላይ ነው እየተነጋገርን ያለ ነው እና ምን ገጠማችሁ? ምን የተለየ ነገር አግኝታችሁ ነው ወደዚህ እርምጃ የገባችሁት? ምናልባት ሰሞኑን ከተከሰተው ከአንዳንድ ግለሰቦች ከመንግስት ጋር እንሰራለን ማለታቸው ወይስ ምን የተለየ ነገር ገጥሟችሁ ነው ወደዚህ ውሳኔ የገባችሁት? በሁለት ምክንያት ነው ወደዚህ ጉዳይ የገባ ነው። የመጀመሪያው አጠቃላይ አብይ አህመድን በመገርሰስ የሚፈጠረውን ሀገር የሚረከብ ሰራዊትና አመራር ለመፍጠር እንደዚሁም አጠቃላይ ስነ ልቦን ዝግጅት ማድረግ ያለበት ሰራዊት እና መዋቅር አስፈላጊ ስለሆነ መደበኛ ስራችን ለመስራት ነው። ይህ የማብቃት ስራ ነው። ይህ የማዘጋጀት ስራ ነው አንደኛው። ሁለተኛው ደግሞ የማጥራት ስራው የተለየ የሚያደርገው ከአገዛዙ ጋር ቀጭን ሊንኮች ይኖራቸዋል ተብሎ የሚጠረጠሩ አካላት ደላሎች፣ የተጠረጠሩ ደላሎች የተሰማሩ በውጭም በውስጥም ሀገር የሚንቀሳቀሱና ሰራዊታችን ከውስጥ ለመቦርቦር ግራ ለማጋባት የተዘጋጁ እንዳሉ መረጃዎች ስለደረሱን እነዚህን እጆችና እነዚህን ያገዛዙ ወይም ደግሞ የአረመኔው አብይ አህመድ ቡድን ኔትወርኮችን እንዳይኖሩ የማጽዳት ስራ መስራት ስላለብን ነው። ከሰሞኑ ቀደም ብሎ ያሰማርቷቸው የነበሩ አካላትን እያጠበቅን ለማጥራት በመስራታችን ባለፉት ሀያ ቀናት ለሙከራ በተደረጉ እንቅስቃሴዎች ከፊሎቹ በቁጥራችን ስራ አድርገን ወደ ስልጠና አስገብተን የመግራት የመሰልጠንና የታድሶ ስራዎች እየተሰጡ የተዘጋጁና የተቀረጹ ሲሆን፣ ቀሪዎቹ ደግሞ ከዚህ ተጠየቅና መድረክ ውጪ ሩጠው አጋዛዙ ይላካቸው የነበሩ ቀድመው ወደ አገዛዙ እየሸሻሉ እነዚህም ምልክቶች የመጡት ከማጥራት ጋር የተያዙ ስለሆነ ይህን ለመስራት በማሰብ ነው። ባጭሩ ማጥራትም ነው ማብቃትም ነው እያሰብን ነው። በዋናነት ግን መረጃዎች ስላሉን ነው። አንዱ የማጥራት ስራ መስራት ያለብን በአሁኑ ሰዓት በጣም በጥሩ ሁኔታ ስራው እየተከወነ ነው የሚገኘው። መሳይ እንግዲህ አርበኛ ዮሐንስ የአማራ ፋኖ ብሔራዊ ሀይል በተለያየ መልኩ እንቅስቃሴዎችን በአራቱም ቀጠናዎች የሚያደርግበትን በሚቀጥሉት ጊዜያት ደግሞ በተለየ የወታደ ወታደራዊ እንቅስቃሴ ለመምጣት እየተዘጋጀ እንዳለ በተለያዩ መረጃዎች ሰማለን። ግን በዋናነት ጎንደር ላይ ያለውን አንዳንድ ነገሮችን እናንሳ። እዛ ያለው ነገር ተጠናቀቀ ወይ? መልካም ጅምር ጀምራችኋል። ከነ አርበኛ ደረጀ በላይ ከሚመራው ቡድን ጋር እንደዚሁ ንግግር ጀምራችሁ ወደ አንድነቱ እየመጣችሁ እንዳለ ሰምተን ነበርና ምን ላይ ደረሰ? ተጠናቀቀ? ጣጣችሁን ጨረሳችሁ? ጎንደር አንድ ሆነች? መልካም መሳይ ጎንደር አንድ ነች፣ ድሮም አንድ ነች፣ አሁንም አንድ ነች፣ ቀጣይም አንድ ነው የምትሆነው። በፋኖ መዋቅር የነበረ የድርጅቶች ልዩነት ብቻ እንጂ ልዩነታችን ከድርጅቶች ልዩነት የዘለለ የተጋነነ ልዩነት ስላልነበር ይህን ልዩነት ማጥበብ የሚያስችሉ ውይይቶች ተደርገው ጎንደር አንድ ነው ማለት ይቻላል። ሆኖም ግን ድርጅቱ አንድ ስላልሆነ ድርጅቶች አንድ የሚሆኑበት ምዕራፍ ብቻ ነው የቀረው። እሱ ምዕራፍ እንደ አማራ የጎንደር አንድነት ብቻ ሳይሆን ከአማራ ያልተነጠለ የጎንደር አንድነት ሆኖ መቋጨት ስላለበት የአማራ ሕዝብ አጀንዳ ይዘን እንደምን ታገላችን መጠን የአማራ ሕዝብ ታጋዮች እና ታጋዮች እንደመሆናችን መጠን ከአማራ ሕዝብ አጀንዳ ያልተነጠለ የጎንደር አንድነት መጽናት ያለበት በመሆኑ ብቻ የሚቀጥሉትን ሁኔታዎች እነዚህን ፕሮግሬስ የሚጠይቁ ጉዳዮች ይኖራሉ እንጂ ጎንደር አንድ የመሆኑ ጉዳይ አጠያቂ አይደለም። እንግዲህ ወደ ወቅታዊ ጉዳዮች እንምጣና እስቲ ከአውደ ውጊያ አንጻር ሰሞኑን የሚደረጉ እንቅስቃሴዎች ሰዎች አሉ የሚል ነገር እንሰማለን። እንግዲህ በተለያየ መረጃ ምንጮች አሁንም ተጋድሎ እንደቀጠለ ነው። እንግዲህ በተለየ ሁኔታ የሚገለጽ ነገር ባይኖርም በየዕለቱ ውጊያ ላይ፣ በየዕለቱ መስዋዕትነት ላይ እንዳላችሁ እናውቃለን። እስቲ በተለየ ሁኔታ ሊጠቀስ የሚችል ወቅታዊ የተጋድሎ እንቅስቃሴ አለም? አዎ መሰ በዚህ ሰባት ቀን ውስጥ ብቻ በተደረጉ አውደ ውጊያዎች ሁለት መቶ አስራ አምስት በላይ ያገዛዙ ወታደሮች የተደመስሱበት ና እንደዚሁም ከሰማኒያ በላይ ቁስለኛ የሆኑበት አውደ ውጊያዎች ናቸው በበላይ ዘለቀ እዝ ክፍለ ጦሮቻችን ነበር ያደርጓቸው አውደውጊያ ውጤቶች እያሉት በዚህም መሰረት በተለይም ደግሞ መራፋኖ ብሔራዊ ሀይል በላይ ዘለቀ እዝ የደጃዝማች አራተኛ ኮር ስር ያሉ ስድስት ክፍለ ጦሮች የተወጣጣ ሀይል በተለይም ደግሞ በሽመለገራ ቀበሌ ማለትም በመተማ ወረዳ በተደረገ አውደውጊያ ከመቶ በላይ የጠላት ሀይል የረገፈበት ራስና እግር ሆኖ የወደቀበት አውደውጊያ በደጃዝማች አራተኛ ኮር የተመራ ድል ተፈጽሟል ማለት ነው